እንግዲናችሁ ተመልካቾቻችን ፒስ ነው ተመድሻለው ፍቻ ሏ ተመድሻለው። እንግዲህ እናንተ ዘና ያደርጋሉ ብዬ ማሰብ የተለያዩ አሪፍ አሪፍ ቪዲዮችን ላችሁ የመጣሁት ዛሬ እንግዲህ ከሀገር ውስጥ፣ ከሀገር ውጭ የተለያዩ ቪዲዮችን እህ ላችሁ መድቻለው። ለእኛ ሰብስክራይብ እያረጋችሁ አግዙኝ። ወዳችኋለሁ። እንዲሁም ከዚያች ለማታውቁኝ አሁን ወደ ሀብታ ወደ ሊቨርፑል ሊቨርፑልንማ በክብር አስቀምጠው አሉ። ሊቨርፑልን ቪ አይ ፒ ላስቀምጠው ብራዘር፣ ስድስተኛ የአርሰናል ኔት ላይ እንዳስቀመጡ እያየ ነው። በጣም አዝኛ ያለው ግን ለማንኛውም በጣም ተመስሎኛል። አሪፍ ኮንቴንት ነው። ወደ ሁለትኛው ቪዲዮ እንሄዳለን። ላይክ ና ሳስክ ያደረጋችሁ ቤተሰብ ሁኑ። ሀብታ ሪያክሽን ይመቻችሁ። ቪዲዮ እንዳየ ማሳያ ነው እና አይደለም፣ ፀጉሩ መላጥ ሰው ራሱ ነው። በቀልስ ቁም ነገር እንዳለ ሁሉ አሪፍ ቪዲዮ ነው። እንዲሁም ላይክ እና ሳብስክራይብ አሁን

ከዚህ ሰውራችሁ በስመ አብ አለማንኛውም ተመችቶኛል። እንግዲህ ወደ መጨረሻው ነው፣ ወደ አምስተኛ ቪዲዮ እንሄዳለን። ከዚህ በፊት ለማታውቁ አፍታ ፕራንክ፣ አሁን ደግሞ ወደ ሀብታ ሪያክት ተመልሻለሁ። የተለያዩ ቪዲዮዎችን እናንተ ዘና ፈታ ያደርጋሉ። የማስፋውት ቪዲዮች ጥቅምቅ ማጊ ይችላችሁ ከቻው ያለ ቤተሰብ እየሆናችሁ ዘና ፈታ፣ ደስተኛ ሁኑ። ወዳችኋለሁ። ወደ አምስተኛ ቪዲዮ እንሄዳለን።